ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናላችሁ። ዛሬ እንግዲህ እንደተለመደው እየላች የቀረብኩት እጅግ ዘመናዊ የሆነ ጂ ፕላስ ቱ ፎቅ ነው። አዲስ አበባ ጉርድ ሾላ ሴንቸሪ ሞል አካባቢ ይገኛል። አጠቃላይ ስፋቱ 170 ካሬ ሜትር ሲሆን በውስጡ ስምንት መኝታና ስድስት ባኞ ቤት አለው። ለመኖሪያ ምቹ የሆነ ነው። በጣም ጥራት ባለው ማቴሪያል የተሰራ ነው። እንግዲህ እንደምትመለከቱት ይሄ ኦፕን ኪችን ነው በጣም ዘመናዊ የሆነ ቤት ነው። ሰፊ ነው ሳሎኑ፣ እንደምትመለከቱት በጣም ሰፊ የሆነ ሳሎን ነው። እዚህ ጋ ቲቪስታንድ ተገጥሞለታል፣ ተሰርቶለታል። ቲቪስታንድ እንደምትመለከቱት ሰፊ ደረጃ ስፔስ አለው። ይሄ ደረጃው ነው በጣም ቆንጆና ቆንጆ በሆነ ማቴሪያል የተሰራ ዘመናዊ ፎቅ ነው። እዚህ ጋር ማስተር ቤድሩም አለ። ማስተር ቤድሩሙ እንደምትመለከቱት ሰፊ የሆነ ነው። እዚህ ጋር በረንዳው ነው። በረንዳው ላይ እንደምትመለከቱ ቆንጆ የሆነ ቪው አለው። በጣም ሰፊ ነው። ማስተር ቤድሩም እንደምትመለከቱት። እዚህ ጋ ባኞ ቤት ነው። እንደምትመለከቱት እዚህ ጋ መልበሻ ክፍል ነው። ቁምሳጥን ነው። ይሄ ባኞ ቤት ነው። ባኞ ቤት ላይ እንደምትመለከቱት ጃኩዚ አለ። የእጅ መታጠቢያ ሆነው ይሄ ጃኩዚ ነው። በጣም ቆንጆ የሆነ ቤት ነው። እዚጋ እጅ ምታጥብ ያለ ይህ ኮመን ባኞ ቤት ነው። እንደምትመለከቱ ሻወር ቦክስ አለው። በጣም ቆንጆ እያንዳንዳቸው የተገጠመላቸው ማትሪያል በቆንጆ ማትሪያል ነው። እዚህ ጋር ሁለተኛ መኝታ ቤት ነው። ሁለተኛው መኝታ ቤትም እንደምትመለከት ቁም ሳጥን ተገጥሞለታል። በጣም ቆንጆ የሆነ ቤት ነው። እዚህ ጋር ቴራስ ነው። ሀፍ ቴራስ አለው። ይህ እንግዲህ ከላይ ወደ ታች ግቢው ነው። ውድ ተመልካቾች እንግዲህ የቤት አዲስ አበባ ጉርድ ሾላ ሴንቸሪ ሞል አካባቢ ይገኛል። ዋጋ 52 ሚሊዮን ብር ይባላል። የተወሰነ ድርድር አለው። ይህንን ቤት ለመግዛት የምትፈልጉ በ0900 479757 ወይም በ0900 479707 ይደውሉ። ቅዳሜ የቤቶች ገበያ